ይህ የምትመለከቱት በወሎ ደላንታ የሚገኝ የማዕድን ቦታ ነው። ኦፓል የሚወጣበት ማዕድን፣ እንግዲህ ጉድጓዱ የሚሰራበት ጉድጓድ ምን ያህል ርቀት እንዳለው ከዚህ ጀምረን መከታተል እንችላለን።